ሰላም ቤተሰብ እንዴት ናችሁ? ሆፕፉሊ ሁላችሁም ሰላም ትሆናላችሁ። ተመልሳችሁ ወደዚህ ዩቲብ ቻናል ስለመጣችሁ በጣም አመሰግናለሁ። አይ ነው ጠፍቻለሁ፣ ትንሽ ባለፈው ቪዲዮ እንደነገርኳችሁ ትንሽ ቢዚ ሁኜ ነው፣ ከክላስም ከስራም ከዚህም ከዛም ትንሽ ቢዚ ስለሆንኩኝ ነው የጠፋሁት። ባት ትረስት ሚ ከትንሽ ጊዜ በኋላ ፉሊ እመለሳለሁ። የሚያስፈልጋችሁ ኢንፎርሜሽን ሁሉም አጋራችኋለሁ ማለት ነው ቤተሰብ። ዛሬ ደግሞ በጣም ደስ በሚል ቶፒክ ተመልሼ መጥቻለሁ። ምንድነው እሱ ዲቪ 2026 በሜይ ሶስት 2025 ወይ ደግሞ በእኛ በሚያዝያ 25 በኢትዮጵያ ሰዓት አቆጣጠር ከምሽቱ አንድ ሰዓት ላይ እንደሚለቀቅ እና ከዛን ሰዓት ጀምሮ ሙሉ ለሙሉ ፓብሊክ እንደሚሆንና ሁላችሁ ውጤታቸው ማየት እንደምትችሉ ተናግሬ ነበረ። ነገር ግን አንዳንድ ሰዎች ኮንፍርሜሽን ናምበራቸው የረሱ ሰዎች የጠፋባቸው ሰዎች የድቪ ውጤታቸው ሳያዩ የሚቀሩ ደግሞ በጣም ብዙ ናቸው። ለዚህ መፍትሄ ይሆን እንዴት አድርጋችሁ ኮንፈርሜሽን ናምበራችሁ ተመልሳችሁ ማግኘት ትችላላችሁ፣ የጠፋባችሁ ለሚለው መፍትሄ ነው ይዤላችሁ የመጣው ዛሬ ቤተሰብ ሰው። የትም ሳትሄዱ ይህን ቪዲዮ ሙሉውን ተከታተሉት። ምን ጊዜ ሳንገድል ለስጌ ቱ ፖይንት ጋይስ አውራ ፋሚሊ ሰው፣ ከንፈርሜሽን ናምበር የጠፋባችሁ ሰዎች ውጤታችሁ እንዴት ማየት ትችላላችሁ? በጣም ቀላል በሆነ መፍትሄ ልነግራችሁ ነው። ከዚህ በፊት ዲቪ በሚሞላበት ጊዜ ኢሜይላችሁ ተጠቀሙ፣ ኢሜይል አስገቡ እያልኩኝ በተደጋጋሚ ስናገር ነበረ። እንግዲህ ያ ኢሜይል የሚጠቅማችሁ አሁን ነው። ኦኬ ሰው፣ ምንድነው የምታደርጉት? ሶስት ነገር ያስፈልጋችኋል። አንድ ሙሉ ስማችሁ ሁለት የተወለዳችሁበት ቀን፣ አመተ ምህረት እና ወር። ሶስተኛ ኢሜይላችሁ። ኢሜይላችሁ ማለት ዲቪ ስትሞሉ ያስገባችሁት ኢሜይል ኦኬ። በተመሳሳይ መልኩ ስማችሁ ዲቪ ስትሞሉ ያለው ሙሉ ስም፣ ከዛ ደግሞ እዛ ያለው አመተ ምህረት እዛ ያለው ኢሜይል ነው የምትጠቀሙት። ኦኬ። ስለዚህ እነኚህ ሶስት ኢንፎርሜሽን ተጠቅመን እንዴት ኮንፎርሜሽን ናምበራችን መልሰን ማግኘት እንችላለን? እዚህኛው ቪዲዮ ሙሉውን እዩት። በስነ ስርዓት ተከታተሉኝ፣ ምንምን እያደረጉኝ እንደሆነ። በዚህ መሰረት ኮንፈርሜሽን ናምበራችሁ መልሳችሁ ታገኙታላችሁ። ከዛ በኋላ ኮንፈርሜሽን ናምበራችሁ ካገኛችሁ በኋላ እንታደርጋላችሁ፣ ውጤታችሁ ታያላችሁ ማለት ነው። ስለዚህ እንደማንኛውም ሰው ውጤታችሁ ሳታዩ አትቀሩም ማለት ነው። ኦራይት ስለዚህ ወደ ቪዲዮ እንግባ። ኦኬ፣ ታይ ዩ ጋው። ኦራይት ፋሚሊ መጀመሪያ ወደ ጉግል አካውንት እንገባለን ጎግል እንገባና እዚ ጎግል ላይ ዲቪ 2026 ስታተስ ስታትስ ቸክ ብለን ሰርች እናደርጋለን። የፊት ለፊተኛውን ከዛ ኤሌክትሮኒክ ዳይቨርሲቲ ቪዛ የሚለውን እንጫናለን። እኛውን ከዛ በኋላ ቸክ ስታተስ እንለዋለን። ከዛ ኮንቲኒዩ ከዛ እዚጋ ኦልሬዲ ኮንፎርሜሽን ናምበር ያስፈልገናል። ይህን ኮንፎርሜሽን ናምበር ስለረሳ ነው ሰው ኮንፎርሜሽን ናምበር በሚለው ስር ላይ ያለው ፎርጌት ኮንፎርሜሽን ናምበር የሚለው ፎርጌት እንለዋለን። ሰው አሁን ይሄኛው የ2026 ከመውጣቱ በፊት እየሰራሁት ስለሆነ የሚያሳየን 2025 ነው፣ ግን ዲቪ ከወጣ በኋላ 2026 ያሳየናል፣ ወይ ደግሞ አዘር የሚለው 2026 ላይ እንመርጣለን ማለት ነው። ከዛ ስማችሁ፣ የአያት ስም፣ የእናንተ ስም፣ የአባት ስም ከዛ የተወለዳችሁበት ወርና ቀንና ዓመተ ምህረት ከዛ ደግሞ ኢሜይላችሁ ታስገቡና ከዛ አውቴንቲኬሽን አስገብታችሁ ምን ታደረጋላችሁ ሳብሚት ስትሉት ወደ ኢሜይላችሁ ኮንፎርሜሽን ናምበራችሁ ይልክላችኋል ከዛ በኋላ ኮንፎርሜሽን ናምበራችሁ ከተላከላችሁ በኋላ ትወጡና ከዚህ ኢሜይላችሁ ላይ ገብታችሁ ኮንፎርሜሽን ናምበር ነው ይዛችሁ ትመጡና እንደ አዲስ ኮንፎርሜሽን ናምበር የሚለው የተላከላችሁ ታስገባላችሁ ላስት ኔም አያት ስም ዜጋ ታስገባላችሁ ከዛ በኋላ ዩር ኦፍ በርዝ የሚለው ዜጋ ታስገባላችሁ። ከዛ አውተንቲኬሽን አስገብታችሁ ሳብሚት ማለት ነው፣ አለቀ። ይህን አድርጋችሁ ውጤታችሁ ታያላችሁ ማለት ነው። አውራይ ፋሚሊ፣ እንዴት ነበረ? ሆፕፉሊ ይህን ኢንፎርሜሽን በጣም ይጠቅማቸዋል ብዬ አስባለሁ። ለወዳጅ ዘመዶቻቸው፣ ለጓደኞቻችሁ አጋሩ፣ በጣም ትጠቀሙበታላችሁ። ስለዚህ ከመውጣታችሁ በፊት እንደተለመደው ሰላም ፍቅር ይቅርታ የሚለው ኮመንታችሁ ማየት እፈልጋለሁ። ሁላችሁም ኮመንት ስር ላይ ሰላም ፍቅር ይቅርታ እያላችሁ ጻፉልኝ። ቴንኪ ዩ ሰማች ተመልሳችሁ መጣችሁ ወይም ቪዲዮ ስላያችሁ። እንደተለመደው ደግሞ ሳብስክራይብ ላይክ ሼር ማድረጋችሁ እንዳይረሳ። ቤተሰብ በያላችሁ በሰላማችሁ ብዝት ይበልልኝ። መልካም እንድለሁላችሁም። ኦልወይስ ማች ላቭ ሪስፔክት